ሙሐመዱን ረሱሉላህ ይላል። ያው ለዚህ በጣም በርካታ የሆኑ የአላህ ደጋግባሮች ግባሮች ተዋርቆለታል እንደምትመለከቱት ነው ማለት ነው። ያው ከዚህ ስንጀምር እንደምትመለከቱት የተለያዩ የሳኡዲ ሳንቲሞች አሉ ማለት ነው። የሳኡዲ ሳንቲሞች ከመጀመሪያው ጀምሮ እስከ መጨረሻው ድረስ እስካሁኑ ሰዓት ድረስ ያለው ሳንቲም ያሳየና ማለት ነው። እንደምታዩት በጣም በርካታ የሆኑ ይዘት ያላቸው ሳንቲሞች ተቀያይረዋል። እነዚህን ሁሉ እዚህ ላይ እናገኛለን ማለት ነው። አይ ቲንክ ይሄ ዙም ማድረጊያ ነው። በዚህ ማየት ትችላላችሁ ማለት ነው። እንደምትመለከቱት ወደዚህ ስንመጣ ደግሞ ያው እዚህ ጋር ተቀምጠው ነው እንግዲህ እንደምናየው አህ ቢስሚላ፣ እዚህ ጋር በራድ አለ፣ እዚህ ጋር ደግሞ ፊንጃል አለ። በዚህ ሻይ ይጠጣሉ ማለት ነው። በነገራችን ላይ ይሄ በጣም የታወቀ ነው። እኛም ሀገር ያው የበራድ ሻይ አሁን ከመጣው ከማሽኑ ሻይ ይበልጣል ማለት ነው። እንደምታዩት ነው የሳውዲ ባንዲራ ነው። ወደዚህ ስንመጣ ደግሞ እንደምታዩት እቺ ያው ግመል ናት የሳኡዲ እንዲሁም የአረቦች መለያ የሆነችው ግመል ናት። ማሻአላህ በጣም እንደሚገርም ሁኔታ ነው የተቀመጠችው። እዚህ ጋር ደግሞ ስንመጣ ይሄ ውሃ እንደ ፍሪጅ የሚጠቀሙት ነው ወይም ለማቀዝቀዣነት የሚጠቀሙት ነው። እዚህ ጋር ማለት ነው። እዚህ ጋር ውስጥ የገባ ውሃ ሙሉ በሙሉ ይቀዘቅዛል። በተለይ አረቦች አሁን ያለንበት ሰዓት በጣም ሆት ሙቀት ያለበት ሰዓት ነው። ነገር ግን ይሄ ያቀዘቅዘዋል ማለት ነው። እንደምትመለከቱት እዚህ ውስጥ የሚገባ ውሃ ምናምን በደንብ የሚቀዘቅዘው ማለት ነው። እዚህ ጋርም ሳንቲማቸው እዚህ ጋር ነበር የሚያስቀምጡት። እንደምታዩት እያ ሳንቲማቸው እዚህ ጋር ነበር የሚያስቀምጡት። ማሻአላ በጣም ደስ ይላል። ገና አይተናል። ይሄ ደግሞ የአረቦች ልዩ የሆነ ልብስ ከላይ የሚያደርጉት ነው፣ ቤቶቻቸው ላይ ማለት ነው። እንደምትመለከቱት ይሄ መጅሊስ ነው። ቢስሚላህ እንገባለን። ይሄ የአረቦች መጅሊስ ነው፣ በጣም ክብር ያለው ቦታ ነው። ቤታቸው ግራ ሲጠሩ ከዛም ውጭ ልክ በዚህ መንገድ ይፈርሹታል። በደወዎች ወደ ገጠሩ አካባቢ ያሉ አረቦች ይጠቀሙታል ይህን ነገር። ለምሳሌ እንደምትመለከቱት ቢስሚላ እዚህ ጋር በጣም በሚያምር ሁኔታ ቤቱን እንደዚህ አድርገው የሚፈርሹት ማለት ነው። ልዩ የሆነ ገጽታ አለው። እዚህ ጋር ብሪቆች አሉ፣ የቀዋ ማስቀመጫዎች አሉ፣ ሲኒዎች አሉ። በዚህ መንገድ ነው እንግዲህ እንደምታዩት ተፍሪሽ የሚደረገው ማለት ነው። እዚህ ጋር ስልክ አለ። ያው እዚህ ጋ ተቀምጠው ለምሳሌ ዘመድ አዝማዶቻቸው ጋር የሚደዋወሉት በዚህ ነው፣ ለምታዩት ማለት ነው። በዚህ አድርገው ይደዋወላሉ ማለት ነው። እዚህ ጋር ደግሞ የድሮ ቴሌቪዥን ነው። የድሮ ቴሌቪዥን ነው። አረቦች መጀመሪያ አካባቢ ቴሌቪዥን እንደመጣ አካባቢ በጣም የሚጠቀሙት የነበሩ ቴሌቪዥን ነው ይሄ። ይሄን በተመሳሳይ ራዲዮ፣ ይሄ ሬዲዮ ነው። እዚህ ጋር የተለያዩ የቀህዋ ማስቀመጫ ብሪቆች አሉ ማለት ነው። እንደምትመለከቱት የተለያዩ ናቸው፣ በጣም ብዙ አይነት ናቸው። ከታች ጀምሮ ትንሹ እስከ ትልቁ ድረስ እንመለከትበታለን። እንዲሁም እዚህ ጋር ደግሞ ላይክ ሀብል፣ እዚህ ጋር የሚደረግ አንገት ላይ የሚደረጉ ሀብሎች ናቸው። እንደምታዩት ስ ሚዛን ነው፣ ይሄ ሀብሉ የሚመዘንበት ሚዛን ነው። ይኸው እዚህ ጋር ምስሉ ላይ ያለ ታይ እህል የሚወቀ የሚባለው እህል ምንድን ነው የሚደረግ የሚባለው አማርኛው ጠፍቶኛል። የሚያደርጉበት ነው። ይሄ ሙዚቃ መሳሪያ ነው። የተለያዩ ባህላዊ የሆነ ሙዚቃ የሚጫወቱበት ነው ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ሀገራችን ላይ እኛም ሀገር ላይ አለ ይሄ ነገር። እህል ያደርጉና ልክ እንደዚህ እህል እዚህ ጋር ፈሳሉ እዚህ ጋር ይፈጩበታል ማለት ነው። ያው ይሄ የሚጠፋው የለም እነሱም ጋር አለ ይሄ። እዚህ ጋር እህል ያስገባሉ እዚህ ጋር ይወቀጥበታል ማለት ነው። ተመሳሳይ ናቸው ልክ እነዚህም። ይህ ደግሞ የካዕባ ልብስ ነው ማለት ነው። እዚህ ጋር እንደምትመለከቱት የካዕባ ልብስ ነው። በተለያዩ ጊዜያቶች የካዕባ ልብስ ተቀያይሯል፣ ታድሷል። እዚህ ጋር እንደምትመለከቱት ካዕባ ልሙሸረፍ ትልቅ የሆነ ልብስ ነው ማለት ነው። እንዲሁም ደግሞ ተመሳሳይ እዚህ ጋር እንደምንመለከተው ይህም የካዕባ ልብስ ነው። ያው እንደምትመለከቱት ተመሳሳይ ይሄኛው ደግሞ የከዓባ በር ነው እንደምታዩት። እዚህ ጋር ቢስሚላሂ ራህማን ራሂም የሚል ጽሑፍ አለው እንደምታዩት ማለት ነው። የከዓባ በር ነው ያው እዚህ ጋር ተጽፎበታል። እዚህ ጋር ከዓባ በር ነው። ይህም የከዓባ ልብስን በተመሳሳይ እዚህ ጋር አንድ ነገር አስመልክታችሁ እንደምታዩት እዚህ ጋር ለምሳሌ ያለችው ሴት ሳምፕል የተቀመጠችው እዚህ ጋር ጋሪ ነገር አለ። ወይም ደግሞ በሀጅ ሰዓት ላይ እንደምንመለከተው ሆጃጆች ላይክ አቅማቸው የማይችል ሰዎች ደካሞች፣ መራመድ የማይችሉ በዚህ መንገድ ሐጅ ያደርጉ ነበር ማለት ነው። ለሐጅ ሰዓት የምንጠቀምበት የሆነ እንደ ጋሪ ከላይ የሚሸከሙበት ነገር ነው ማለት ነው። ይህም በተመሳሳይ አሁን ላይ ተስተካክሎ እንደ ዊልቸር ሆኖ የመጣው በድሮ ጊዜ ግን ይሄ ነበር ዊልቸር ራሱ ማለት ነው። የሚጠቀሙት በዚህ መንገድ ነው። አቅመ ደካሞች አቅማቸው የማይችል እግራቸው ችግር ያለበት ማለት ነው። በዚህ ይጠቀማሉ ማለት ነው። እንደምትመለከቱት ተመሳሳይ ነው። ይሄም፣ እንደምናየው ነው የካዕበል ሙሸረፍ ልብስ ነው ማለት ነው። እንደምታዩት በጣም ረዝም ነው። ከዚህ ጀምሮ እስከ ላይ ድረስ ነው። በጣም ረዝም ነው። እንደምታዩት በጣም ያምራል። ከፍ አድርጎ ያሳያችኋል። ይሄ እንደምትመለከቱት በጣም ከፍታው ራሱ ማለት ነው። እስኪ ወደ ቀጣዩ ደግሞ እንቀጥላለን። يلا አሁን ደግሞ ምንመለከተው እዚህ ጋር እንደምታዩት ይሄ ከአባ ሳጥ ላይ ወይም ከላይ ላይ የሚደረግ ነው። ይሄ ማለት ነው የተለያዩ ውሃ ምናምን በዚህ ያስወረዳል። አይታችሁ ከሆነ አሁን ላይ ለምሳሌ አሁን ያለው ከአባ ላይ ያለውን ይሄንን ያሳያችሁና፣ አሁን ደግሞ ይሄን የድሮውን ተመልከቱት። እንደምታዩት ከአባ ሳጥ ላይ ይደረግና ይሄ ውሃ የተለያዩ ነገራቶችን በዚህ ይሆን ያደርጋል። ያስወርዳል ማለት ነው። ያው እንደምታዩት ማለት ነው ላይክ እኛ ሸንዳ ነው እንደምንለው ማለት ነው፣ ገንዳ ማለት ነው። ይሄ የካዕባ ትክክለኛው ፎቶ ነው፣ ውስጥ ላይ ያለው የሐጀር አስወድ ትክክለኛ ፎቶ ነው ማለት ነው። በጣም በጥራት በሃይ ኳሊቲ የተነሳ ፒክቸር ነው። እዚህ ጋር ደግሞ ይሄ ደግሞ የመቃመል ኢብራሂም ቁልፍ ነው ማለት ነው። እዚህ ጋር እንደምታዩት የመቃመል ኢብራሂም ቁልፍ ነው ማለት ነው። ታያላ ይሄ

ባለሁለት ሁለት መንታ ሰይፍ ነው ማለት ነው። ይሄ ባለሁለት መንታ ሰይፍ ነው እንደምንመለከተው። ቢስሚላህ ይሄ የዓሊ ኢብኑ አቢ ጣሊብ ሰይፍ ነው እንደምትመለከቱት። በጣም ያምራል። ማሻአላህ ደስ ይላል፣ እንደምናየው ነው ማለት ነው። እዚህ ጋርም የተለያየ ጽሁፍ አለበት፣ እዚህ ጋር የተጻፈ ማለት ነው። በጣም ከባድ ነው፣ ግን በድሮ ጊዜ ይህን ሰይፍ ይዘው፣ ክብደቱ በጣም ከባድ ነው። ይህን ሰይፍ ይዘው እንዴት ነበረ ሲዋጉ የነበረው? እኔ ራሱ በጣም ነው የከበደኝ። ኪሎ ሲመዝናል በጣም ከፍ ያለ ነው፣ ነገር ግን ያምራል። እንደምትመለከቱት ቢስሚላህ ማሻአላህ። እዚህ ጋር ቦታው ላይ እንመልሳለን። እንደምታዩት የተለያዩ አይነት ሰይፎች አሉ። ልክ እነዚህም እዚህ ጋር ደግሞ ሩምሕ ጦር ነገር አለ ማለት ነው። እዚህ ጋር እንደምትመለከቱት ያው ጦር ውሮራ ማለት ነው። እዚህም የተለያዩ አይነት የሴፍ ታይፖች አሉ ማለት ነው። ይሄ ሲኒማ ነው የተለያዩ ፊልሞች፣ የተለያዩ ዶክመንተሪዎች፣ ፕሮግራሞች የሚተላለፍበት የነበረው የሲኒማ ፕሮጀክተር ነገር ነው ማለት ነው። እዚህ ጋር ሙከየፍ አለ። ይሄ አረቦች ሙከየፍ ያው ሙከየፍ የሚለውን ቃል መቼም ሁሉም ያውቀዋልና መደጋገም ያስፈልግም። የት ያስታውቃል ሙከየፍ እንደሆነ ማለት ነው። እዚህ ጋር ፋኑስ አለ። ፋኑስ ማለት ነው። እኛም ሀገር ጋር ያለው ፋኖስ ተመሳሳይ ነው። ፋኖስ አለ። ይሄ በጦርነት ሰዓት ላይ የሚለብሱት ነው። እዚህ ጋር እንደ እንትን ይጠቀሙታል ካለ አ እዚህ ጋር ዱካኖች አሉ ማለት ነው። ወይም ደግሞ ይሄ ሀላቅ ነው፣ የፀጉር ማስተካከያ ቦታ ነው ማለት ነው። እዚህ ጋር ተቀምጦ መስታወት አለ እዚህ ጋር። እዚህ ጋር ደግሞ የተለያዩ አይነት በድሮ ጊዜ ሲጠቀሙባቸው የነበሩ ያ እንግዲህ ይሄ ፀጉር ማስተካከያ የነበረ ነው። በሳውዲዎች መጀመሪያ አካባቢ ፀጉር ማስተካከያ እንግዲህ በመጣበት ሰዓት ላይ ፀጉራቸው የሚስተካከሉት በእነዚህ አይነት ቦታ ነበር ማለት ነው። እዚህ ጋር እንደምትመለከቱ ጠልሐላጥ ይላል። እዚህ ጋር የፀጉር ማቴሪያሎች በሙሉ አሉ፣ ሁሉም ነገራቶች አሉ። እዚህ ጋር ሻምፖ ምናምን፣ እዚህ ጋር መቀስ አለ፣ ሚቃስ አለ። እያቸው እነዚህ ነገራቶች ፀጉር ማስተካከያ ቶንዶስ የሚባለው ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ደግሞ የተለያዩ መሳሪያዎች እና የጦር መሳሪያዎች ሊሆን ይችላሉ። ጮቤ ሊሆን ይችላል። የተለያዩ ነገራቶችን የሚጠቀሙት የነበረው ነው። እዚህ ጋር እንደምታዩት መሳሪያና የመሳሪያ ነክ ነገሮች ያለበት ቦታ ነው። እንዴ ወላሂ እውነት ነበር ይመስለኝ። ትክክለኛ ሰው ነበር ይመስለኝ። ሳምፕል የተቀመጠ ነው። ሰላሙ አሌይኩም ኤፋለክ እዚህ ጋር ደግሞ ዱካን ነው ወይም ደግሞ አሁን ላይ በቃ አለ የሚባለው፣ ማለት ነው ሱፐር ማርኬት ነገር ነው ማለት፣ ሚኒ ሱፐር ማርኬት ነው። እዚህ ጋር ብይ አለ፣ እኛ በእኛ ሀገር ላይ ብይን የምንጫወትበት የነበረው ማለት ነው፣ መሬት ላይ አድርገን ክረምት ክረምት ላይ ማለት ነው። ይሄ እዚህ ጋር ደግሞ ደስታ ከረሜላ የምንለው ይሄ አረቦችም ጋር ነበር ይሄ ደስታ ከረሜላ። ብይ አለ፣ እርሳስ አለ፣ ማስቲካዎች አሉ፣ የተለያዩ ነገራቶችን ታገኛለች። ኢቨን እዚህ ጋር ኒዶ አለ፣ የድሮ የድሮ ኒዶ አለ። ሜሪንዳ ምናምን ነገሮች ናቸው ያሉት። አሁን እነዚህ ሁሉ ተሻሽለው ተቀይሯ ማለት ነው። ይሄ ኪሎግራሞች እና ሚዛኖች ናቸው እዚህ ጋር። ይሄም ደግሞ እንደምትመለከቱት የተለያዩ ሳህኖች፣ የቅቤ መያዣ ምናምን፣ የማር መያዣ ብዙ ነገራቶች አሉ። ብቻ እዚህ ጋር በዛ ሰዓት ላይ ሲጠቀሙባቸው የነበሩ ነገራቶች ማለት ነው። ይህ ደግሞ እንግዲህ ሞባይል መሸጫ መደብር ነው ማለት ነው። የሞባይል ሱቅ ነው። እነዚህ ስልኮች ታስታውሳቸው ታስታውሳላችሁ እነዚህ ስልኮች እና አቡ ሸይጣን የሚባል ስልክ ነበርእና የሆነ ሾጠጥ ያለ ስልክ አቡ ሸይጣን ሁሉም የስልክ አይነቶች ነበሩ እዚህ ጋር ማለት ነው። ከላይ እስከ ታች ድረስ የነበሩ የስልክ ታይፖች አሉ ማለት ነው። እዚህ ጋር ከሳውዲ አረቢያ ወደ ክፍለ ሀገር ከሳውዲ አረቢያ ወደ ተለያዩ ቦታዎች ላይ የሚላኩ ስልኮች ነበሩ እነዚህ ማለት ነው። ዘመድ ካላችሁ በተለይ እዛማ በጣም ይሄ ስልክ ከመጣላቸው ሀብታም ናችሁና፣ እናንተ እንደምትመለከቷቸው እነዚህ ሁሉ ስልኮች በዛ ሰዓት ላይ በጣም የሀብታም ስልኮች ነበሩ፣ ባለሀብቶች ነበሩ የሚይዟቸው ማለት ነው። ያ አሁን የተሻሻለ ስማርትፎን መጣና እነዚህ ነገራቶች ቀሩ ማለት ነው። ይሄ ደግሞ እንግዲህ ስልክ የሚነጋገሩበት የነበረ በእኛ ሀገር ሳንቲም ያስገባት ስልክ ስንደዋወልበት የነበረ ነው። አይ ቲንክ ዚስ ዋን አይ ካንት ሲት። ይሄ ደግሞ እንግዲህ ስልክ ሲደዋወሉበት የነበረ ቦታ ነው ማለት ነው። እንደምታውቁት ፒክቸሩ ላይም ተቀምጦላችኋል እዚህ ጋር ቁጥሩ መታማታ ታረጋግና ሄሮይን ይፈቀራል። እንዴት ነሽ ደህና ነሽ እያልኩኝ የማወራበት ማለት ነው ለሞን ባለተዳር ነ ማለት ስነገራቸው ባለተዳር መሆኑ የተሰማርበት ይ ፍቅር ስራ ያው ሚስቴ ነው። ለማንኛውም እዚህ ጋር እንደምትመለከቱት በድሮ ጊዜ ስልክ የሚጠቀሙበት የነበረ የቴሌፎን ቦታ ነው ማለት ነው። እዚህ ጋር ያው የተለያዩ የጥይት ወይንም የመሳሪያ አይነቶች አሉ ማለት ነው። እዚህ ጋር ስናይፐር አነጣጥሮ መተኮሻ ነው። እንግዲህ በዛ ሰዓት የነበሩ ቅናስ ማለት ነው ማለት ነው ይሄ የሩክኑ አስሊሀ ይላል። ስለዚህ የመሳሪያ አይነቶች ናቸው፣ ታይፖች ናቸው። ይህ እንግዲህ ያው ሺሻ ነው ሺሻ ማለት ነው። ሺሻ ማንበቅ ማንበቅ በቂያ ነው ማለት ነው። ይሄ እንደምትመለከቱት እዚህ ጋር እንቀመጣለን። እዚህ ጋር እቺን ይይዛሉ። እዚያ እንደምትመለከቱት በዚህ አድርገው የሚሰቡት ማለት ነው። የሞክረው እንዴ ሞክረው እዚህ ጋር እንደምትመለከቱት እኔ ሞክሬ አላቅም። ሺሻ ግን ለመጀመሪያ ጊዜ ልሞክር ነው። ሞክሬ አላቅም። ለመጀመሪያ ጊዜ ሺሻ ልሞክር ነው። ምን ይመስላል የሚሆን ነገር እንመለከታለን። ከባድ ነው ግን እዚጋ እንደምታዩት ይሄ ሺሻ የሚያጨሱበት የነበረ ነው። እዚጋ ሬዲዮ አለ። የተለያዩ ቁርአን ምናምን ምናምን በዛ ሰዓት ላይ እንኳን ሲሰማባቸው የነበሩ ናቸው። ይሄም ስልክ ነው በጣም ፈጠን እያደረግኩኝ ያለሁት ያው እንዳላደክማችሁ ብዬ ነው። ይሄ ደግሞ እንደምትመለከቱት የመከቱል ሙከረማ የማፕ ያለበት ቦታ ነው ማለት ነው። ምን ይመስላል የሚሆን አቀማመጡን ሂደቱን እንደዚህ የሚያሳይበት ነው ማለት ነው። ይሄ ፒክቸር በጣም በድሮ ጊዜ መዲነቱል ሙነወራ ምን ትመስላለች የሚሆን ነገር ላይ ኮንስትራክሽን በገና በገና ባልጀመረበት ሰዓት ላይ ገና ብዙ ነገራቶች ባልተስተካከለበት ሰዓት ላይ ግማታ ላይ በነበረችበት ሰዓት ሙሉ ፒክቸሩን ያሳያል ማለት ነው። መዲና በድሮ ጊዜ እንደዚህ ነበረች። ይሄ ፊንጃል እና ያው መጠጫ ፌርሙዛቸው ነበር ማለት ነው። እንግዲህ ሁሉ ተመልካቾቼ፣ አሁን ደግሞ ያለነው ይሄ የፊርዓውን ሳምፕል ነው ማለት ነው። ኦሪጂናሉ ያለው የት ነው ያለው? ግብፅ ነው ያለው። ነገር ግን ይሄ ፊርዓውን ለዓለም መቀጣጫ የሆን ዘንድ ኢብራሂም አላህ ሱብሐነሁ ወተዓላ መቀጣጫ እንዲሆን ዘንድ ጀሰዱን እስካሁን ድረስ አቋም ቆይቶታል ማለት ነው። ሞቶ ራሱ ማለት ነው። ነገር ግን ይሄ የፊርዓውን ሳምፕል ነው እዚህ ጋር የምንመለከተው ማለት ነው። እንደምታውቁት ፊርዓውን በዚህ መንገድ ነው

ላይክ እነዚህ የተለያዩ አይነት ጌጣጌጦች ምናምን ነገር ባህሎች ናቸው ማለት ነው። ይሄ የሳውዲ የፖሊስ ልብስ የነበረ ነው ማለት ነው። ፖሊስ ልብስ ነው። ሾጣ ዋሂድ፣ አንድ ነገር ልንገራችሁ። ይሄ የምትመለከቱት የሳውዲ የሴቶች የፖሊሶች ልብስ ነው ማለት ነው። ወይም የሾጣዎች ልብስ ነው። የወታደሮች ልብስ ነው። እዚህ ጋር እንደምትመለከቱት ጥይት አለ። የሴቶች ሚና በኢስላም ቀላል የሚባል ነገር አይደለም። ከድሮ ጊዜ ጀምሮ እስካሁን ሰዓት ድረስ ማለት ነው የሴቶች ሚና በኢስላም የሚታወቅ ነገር ነው። ሳውዲ ከድሮ ጀምራ እስካሁን ድረስ ሴቶችን ታስታጠቅ ነበር ማለት ነው። ምናልባት አንዳንድ ቪዲዮች ስትመለከቱ ሳውዲ አሁን ያስታጠቀችው ምናምናም እየተባለ ይወራል። ሴቶች አሁን ጋር የጀመሩት ያ ነገር ግን ከድሮ ጊዜ ጀምሮ ሴቶች በኢስላም ያላቸው ትልቅ ሚና ሳውዲ በተግባር አሳይታለች ማለት ነው። ይህ በድሮ ጊዜ የሴት ወታደሮች ሲለብሱት የነበረው የሳዑዲ ልብስ ነው ማለት ነው። የምትመለከቱት ጥይት ሁሉ ይዙ ነበር። ከድሮ ጊዜ ነበረ፣ አሁን የተጀመረ አይደለም። ድሮ ነበር፣ አሁን ነበር፣ ወደፊት ይኖራሉ። ማለት በጣም የወደድኩት ፓርት ነው። የምትመለከቱት የሁራስ ለወጣኒ ናቸው እነዚህ፣ ወይም ደግሞ ሚሊታሪ ናቸው። ወታደሮች፣ የሴት ወታደሮች፣ የሳዑዲ ሴት ወታደሮች በድሮ ጊዜ ይሄን ይመስላል ማለት ነው። የምትመለከቱት እዚህ ጋር ይታጠቃሉ። ወንድ ብቻ አይደለም የሚታጠቀው፣ ሴቶችም ይታጠቃሉ፣ አገራቸውን ይጠብቃሉ ማለት ነው። እንቀጥላለን ወደ ሌላኛው ክፍል ይሄ ደግሞ እንደምትመለከቱት እንግዲህ የአላዲን ሚስባህ ነው፣ ወይም ደግሞ እዚህ ጋር አላዲንና ታውቁታላችሁ 40 40ዎቹ ሌቦች 40ዎቹ ሌቦችና አላዲን ታውቁታላችሁ አይደል? ይሄ የአላዲን ፋኑስ ነው ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር ይሄን ይዞ በጣም ከባድ ነው። ግን አላዲን 40ዎቹ ሌቦች የምታውቁ ካላችሁ እሱ ፋኑስ ትሩ በሂስትሪ ምናውቀው የነበረው ነገር ነው። እዚህ ጋር የሳውዲ የሴቶች ባህላዊ ልብስ ነው ማለት ነው። ቀጥላለሁ። ማሻአላ ቆይታችን ጥሩ እንደሆነ ተስፋ አደርጋለሁ። ሁላችንም ቪዲዮ ላይክ ላይክ ሼር እያደረጋችሁ እንድትመለከቱ ማሳሰብ እወዳለሁ ማለት ነው። እዚህ ጋር የሳኡዲ ባህላዊ ልብሶች አሉ ማለት ነው። እንደምትመለከቱት የሴቶች ልብስ ነው። በዒድ ቀን፣ በተለያዩ ሙናሰባዎች፣ በሐፍሎች ላይ የሚለብሷቸው የተለያዩ ልብሶች ነው። እነዚህ በደዌዎች የሚለብሷቸው ልብሶች ናቸው። እዚህ ጋር እንደምትመለከቱት የህፃናቶች ልብስ ናቸው እነዚህ እዚህ ጋር ትልልቅ እናቶች ከላይ የሚያደርጉት ነገር ነው። እነዚህ ደግሞ በእኛ ሀገር ላይ እናቶቻችን የቅቤ አንጥረው ሲጨርሱ ምናምን ነገር የሚጠቀሙባቸው ማቴሪያሎች ናቸው ማለት ነው። እዚህ ጋር የምትመለከቷቸው ይሄ ውሃ ምናምን የሚይዙበት የነበረውን። ይሄ ያው የሚታወቅ ነው የአረቦቹ ትክክለኛ ሳውዲዎች ኦሪጂናል የሆነ ጥምጣማቸው ነው። እዚህ ጋር ደግሞ ኤጋል ነው ከላይ የሚደረገው ማለት ነው። ይሄ ያው እዚህ ጋር እንደምትመለከቱት ነው እዚህ ጋር የሚያደርጉት ነው ማለት ነው። አንገታቸው ላይ እዚህ እዚህ ጋር ነው hina wala hina ah hina እንደዚህ ነው የሚያደርጉት ማለት ነው። እዚህ ጋር ነው የሚደረገው እዚህ ጋር ማለት ነው። እንደዚህ ነው የሚያደርጉት ማለት ነው። እንደዚህ መንገድ ነው የሚያደርጉት አንገት ላይ ደግሞ እዚህ ጋር የሚደረግ ደግሞ አለ ሌላ ማለት ነው። ከዚህ ውጭ አይ መስለኝ ፋኖስ ነው ፋኖስ ነው። ይሄ ቁልፍና ከቁልፍ ጋር የተገናኙ ነገራቶች በአጠቃላይ በድሮ ጊዜ ሲጠቀሙባቸው የነበሩ ቁልፎች ናቸው። እነዚህ ሙሉ በሙሉ ቁልፍና ከቁልፍ ጋር የተገናኙ ነገሮች ናቸው። እዚህ ጋር እንደምትመለከቱት የቁልፍ መደብር ነው። ሁሉም አይነት የቁልፍ ታይፖች አሉ ማለት ነው። እነዚህ ሁሉ ሳይቀሩ ትልልቅ ቁልፎች ማለት ነው። ፊልም ላይ ምናምን የምናያቸው ቁልፎች ናቸው። እነዚህ ካዝና ሁሉ መቆለፊያ ማለት ነው። የብር ካዝና መቆለፊያዎች ናቸው። ይሄ የዘምዘም ውሃ ማስቀመጫ አሁን መስጊደል ሐረም ላይና መስጊደል ነበዊ ላይ አለ። እዚህ ጋር እዚህ ጋር እንደምትመለከቱት የዘምዘም ውሃ ማስቀመጫ ነው ማለት ነው። ያው ይሄም ዘምዘም ውሃ መያዣ ነው። እዚህ ጋር ነገር እንደምንመለከተው እንደገና የመለኪያዎች መለኪያዎች ናቸው። ሚዥር ማድረጊያ ወይንም መረኪያዎች ናቸው ማለት ነው። በኪሎ አሉ አሁን ለምሳሌ ይሄ እህሎችና የተለያዩ ነገራቶችን በኪሎ ሚላን ኪ አንድ ኪሎ 5 ኪሎ ኪሎ ማለት ነው። ደግሞ ሚዛን ነው። ሱቆች ላይ የነበሩ እህሎችን የሚያዝኑባቸው የነበሩ ማቴሪያሎች ናቸው ማለት ነው። ነው ይሄ ሳምፕል ነው። ነው ደግሞ ተመሳሳይ ምን የሚደረግበት ነው ወርቅ ይሄ ወርቅ እንትን የሚደረግበት ነው የሚሰራበት ማለት ነው። የሚነጠርበት ማለት ነው ወርቅ ትክክለኛ ወርቅ ማንጠሪያ ነው። እዚህ ጋር ደግሞ ትምህርት ቤት አለ ማለት ነው። ስኩል መድረሳ። ያ እንግዲህ እዚህ ጋር እንደምትመለከቱት ተመለከቱት፣ እዚህ ጋር ውዶ የሆነው ቁርአን አለ ማለት ነው። እዚህ ጋር እንደምትመለከቱት ቢስሚላህ ይሄ ቁርአን ነው። እዚህ ጋር እንትን ነው መሰለህ ማስመሪያ ነው። እዚህ ጋር እንግዲህ መምህር እንደዚህ ያስተምራል ማለት ነው። የአረቦች ትምህርት ቤት እንግዲህ ይሄን ይመስላል ማለት እንደምትመለከቱት፣ እዚህ ጋር ያው ፎቶም ላይ ተቀምጧል። እዚህ ጋር እንደምትመለከቱት አለ። እዚህ ጋር የተማሪዎች ደብተራቸው ሆናቸውን የሚቀመጥበት ቦታ ነው ማለት ነው። እዚህ ጋር ደግሞ ቁርአን የሚቀራበት ቦታ ነው ማለት ነው። ለክብሩና ለደረጃው ስንል ለአቅሪዎቻችን ያው እዚህ ቦታ ላይ አይቀመጥም። ነገር ግን እንደምትመለከቱት የለውህ ቁርአን አለ። ቁርአን አቅሪዎች እንግዲህ በእኛም አገር የሚታወቅ ነገር ነው። አሁን ትልልቅ የቁርአን መድረሳዎች ሳይመጡ በፊት እዚሽ ጋር ቁጭ ብሎ ነበረ ቁርአን የሚያቀርቱ ማለት ነው። ስለዚህ ለቁርአን አስቀሪዎቻችን፣ ለአባቶቻችን፣ ለእናቶቻችን፣ ለሁሉም ምስጋና ይገባቸዋል ማለት ነው። በዚህ በዚህ ሁኔታ የቀራ ማን አለ እስኪ ኮሜንት ላይ ያሳውቁኝ። ትልቅ ክብር ይገባቸዋል። ያው ክብሩ ላለመርገጥ በዚህ ቦታ ላይ አልገባም። እዚህ ጋር ደግሞ እንደምትመለከቱት የቴሌቪዥን ነው

ላይክ ሼር ማድረጋችሁ እንዳትረሱ። ሁላችሁም እስኪ የገባችሁ ላይክ ላይክ ላይክ ሼር አድርጉት ማለት ነው። እንደምትመለከቱት ግን በጣም ነው የሚያምረው። ሐቂቀተን የቴሌቪዥን አቀራረብ ሂደቱ፣ አሰራሩ ሁሉ ነገር በጣም የሚያምረው ወድጄዋለሁ። በጣም ናይስ። እዚህ ጋር እንደምናየው የሳውዲ ባንዲራ አለ። እዚህ ጋር መጂስ አለ። ቤታቸው በዚህ መንገድ ነበር የሚጠቀሙት የነበረው ማለት ነው። እዚህ ጋር ከበኹርና ከበኹር ጋር የተያያዙ ነገራቶችን በአጠቃላይ የምናገኙበት ነው ማለት ነው። ማጨሻዎች ናቸው። እዚህ ጋር እነዚህ ጋር አንስተው ያጨሱበታል አረቦች በኩል በጣም ስለሚወዱ ማለት ነው። እዚህ ጋር እንደምትመለከቱት ቅድም ያየናቸውን ነገሮችን ሃይላይትን የሚያሳየው ማለት ነው። እዚህ ጋር እንደምትመለከቱት ነው ወጥ የሚሰራባቸው የሆኑ የወጥ እቃዎች ናቸው እነዚህ ሳውዲ አረቢያዎች ወጥ የሚሰሩባቸው የነበሩ ነገራቶችን እነዚህ ናቸው። እዚህ ጋር እንደምትመለከቱት ነው እንግዲህ በተመለከትነው መንገድ እንግዲህ በጣም የሚያስደስት ቆይታ አድርገናል ብዬ አስባለሁኝ። እዚህ ጋር ከዚሁ ናችሁ መዲናን የምትመለከቱበት የሆነ ቴሌስኮፕ አለ ማለት ነው። እዚህ ጋር ነው የምትመለከቱት እንደዚህ አድርጋችሁ ታዩበታላችሁ ማለት ነው። ቦታው በጣም ያምራል። የዚህ ቦታ ሎኬሽን ከመስጅደል ነበዊ እና በኦሁር ተራራ መሀል ላይ ነው የሚገኘው፣ ወሰጥ ላይ ነው የሚገኘው ማለት ነው። እዚህ ቦታ ላይ የመጣችሁ ይሄ ሙዚየም ተመልከቱት። በጣም ቅርብ ነው። ከመስጅደል ሐረም በጣም ቅርብ ነው። ፕላስ እንደገና ደግሞ ለኦሁር ተራራ ራሱ በጣም ቅርብ ነው። ነፃ ነው ፍሪ። ምንም አይነት ክፍያ የለውም። እዚህ ቦታ መጣችሁ ለመጎብኘት ነፃ ነው። የሎኬሽኑ ኪውአር ኮዱን እዚህ አስቀምጥላችሁ አሉ። ስካን አድርጋችሁ ብቻ መምጣት ትችላላችሁ ማለት ነው። ሁላችሁም ቪዲዮ እንደወዳችሁ ተስፋ አደርጋለሁ ላይክ ሼር ማድረጋችሁን እንዳይረሳ። ኢንሻአላህ በቀጣይ በሌላ ሙዚየም በሌላ ታሪካዊ ቦታዎች እንገናኛለን። ይህ ነጃህ በረመዷን የተሰኘው ልዩ ፕሮግራማችን ነው ማለት ነው። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ